ጳውሎስን ነው መስማት ያለብን ወይስ ኢየሱስን? ኧረ እኔ ከጳውሎስን ከኢየሱስ ምን ይሻላል አሁን ለእግዚአብሔር እንደምን ማለት ነው? ይሄ አሁን ጠንከር ጠንከር ያለ ነገር መስማት አለበት ሰው። ከጳውሎስ ከኢየሱስ እኔ ነኝ የሚሻለው ለእግዚአብሔር። ኢትዮጵያ ውስጥ ከመኖር አሜሪካን ወይ ዱባይ ወይ ካናዳ በይ ግን ማየድ ይቀላል ዳይ። ወደ ፕሪዲክሽን ሰለሞን ቦጋለ ኩላሊት ከታመነችው ሴትዮ ይሄ ይሄን ቀጥታ ለሰለሞን ቦጋለ ትሰጠዋለህ ማለት ነው። እዛው ላይ ጨምረህ ሰለሞን ቦጋለ ያዘቅሳለ ብለህ ትጨምርበታለህ ማለት ነው። ሰላም ሰላም፣ ጤና ይስጥልን ቤተሰቦች። እንዴት እንዴት አላችሁ? እንደምንቆያችሁ። ዛሬም ተመልሻለሁ። በቅዳሜ ደግሞ ምርጥ ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። በጣም መነጋገር የሆኑ ቪዲዮችም አሉ። እነሱ ላይ እንግዲህ ዘናፈታ እያለን አብረን ቆይታ እናደርጋለን። እንደ ሁል ጊዜ ቪዲዮ ላይክ ማድረጋችሁን እንዳትረሱ። ቅዳሜ ነው፣ በቅዳሜ ደግሞ ላይክ አይሰሰጥም። ፕሊስ ፕሊስ ላይክ አድርጉ። እዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ የሁል ጊዜም ቤተሰብም እንድትሆኑ በዚሁ ላስታውሳችሁ። እስከ መጨረሻ ድረስ የትም ንቅንቅ የለም። ይሄ ቪዲዮ በሚለቀቅበት ሰዓት ላይ ምናልባትም የሆነ ቦታ እዛ ከሆንኩኝ ሁለተኛ ቻናሌ ላይ ቪዲዮ አጋጥማችኋለሁ ሁለተኛ ቻናሌን ኮመንት ላይ ገብታችሁ እሱንም ላይክ ሰብስክራይብ እያደረጋችሁ ጠብቁኝ። ወደ ቪዲዮ ኒድ ይመሻል

ሰለሞን ቡጋ ላይ ናት ላይ ውረዱ። እሺ ይሁን። እንግሊዝ ፕሪሚየር ሊግ እግር ኳስ ጨዋታዎች በመጡ ቁጥር የተለያዩ ሰዎች ፕሪዲክሽን ይሰራሉ። ፕሪዲክሽን ማለት እንትና ከእንትና ጋር አጨ ይበጣል ምናምን ይሸናነፋሉ ይላሉ። አንድ አርሰናል ደጋፊ ባለ መቶ ስልሳ ወር ነው የሰራሁልህ። ቀጥታ ቴሌግራም ላይ አታች አደረግልሃለሁ። እዛ ላይ ወስደህ መስራት ትችላለህ ማለት ነው ከዛ በፊት ግን ይሄን ቪዲዮ ሙሉ ታያለ፣ ኮፒ ሊንክ ታደርጋለ። ከዛ በኋላ ደግሞ ላይክ እና ሼር ማድረግ እንዳረሳ ማለት ነው ቀጥታ። እሺ ሪፖስትም እያደረግ ትረዳኛለ ማለት ነው ይላል። ወደ ቀጥታ ዳይ ወደ ፕሪዲክሽኑ ሰለሞን ቦጋለ ከኩላሊት ከታመመችው ሴትዮ ይሄን ቀጥታ ለሰለሞን ቦጋለ ትሰጠዋለ ማለት ነው። እዛው ላይ ጨምረ ሰለሞን ቦጋለ ያደርሳል ብለ ትጨምርበታለ ማለት ነው። እሺ ከዛ ኤግዞደስ እና ኤግዞደስ እና አሌክስ ከቤትዮ ይሄን ቀጥታ ቦስቲን ቱ ስኮር ብለ ቀጥታ ትሄዷል ማለት ነው። ምንም አያስፈልግም። ሶስተኛ አብዮኤል ከጎስታን ምን የምናሸንፍ መስሏችሁ ነበር? አልገባኝም። ቆይ ምንድነው የምናሸንፍ መስሏችሁ ነበር መስሏችሁ ነበር? በቃ አንጡት፣ አንጡት ምን ቢ እንዴ! እነሱ ተሰብስበው በኮሜዲ እየቀለዱ ትልፍሉ አይስቶ ሶፊ፣ እሺ የእንትና ምላስ ራሱ መርዝ ምላስ፣ የአብዩኤል ምላስ ምን እንደው፣ ምንድን ነው ኳስ ተተነተነ። ሲጀምር ይጀምር ማስተርሲን እማራለሁ ሲነማራለው የኛ አገር እግር ኳስ ደጋፊዎች ከኳሱ የበለጠ በቃ የሚሰሩት ሜም፣ የሚሰሩት ቪዲዮ በጣም ነው የሚያዝናናቸው። ብቻ እስኪ የማን ደጋፊ ናቸው? በዚህ አጋጣሚ እኔ የማንቸስተር ደጋፊ ነኝ። ዛሬ ኳስ አለ እንግዲህ። ኳስ ቪዲዮ ከተለቀቀ በፊት ጨዋታዎች ይካሄዳል ይመስለኛል። እስኪ ስለ ኳስ የምታስቡትን ኮመንት ላይ አድርጉ። ጋሼ መስተፋቅር ስሩልኝ፣ ጋሼ ደግሞ መለሱለት አለ አይደለም። ከፓንቶ ቆርጣ አምጣ ሲባል ከፓንቶ ቆርጣ አምጣ አሉት። ከዛ እዛ መድረሳ

እኔ በጣም የሚገርመኝ ነገር ኮሜንት ላይ አንዳንድ ሰዎች በተለይ የኔን ፊት በሚመለከት ለምንድነው አታምርም፣ ታስጠላለች፣ ቆንጆ አይደለችም፣ አንተ በጣም ትበልጣታለህ ምናምን የሚሉት ለምንድን ነው? የውበት መለኪያ ስላልገባቸው ማለት

እንግሊዝኛ የዚህ ሀገር ሚምሮች በቃ በጣም ነው የምትለዩ። ሰው ሀሳብ እንዳይሰጥ አድርጋችሁ ነው። በቃ አረ በስመ አብ ሆኖ በምንድን ነው ይሄ? ምክሬን ስለሰማሁ በርት አስራ አራተኛ የሚወጣሎች ከትምህርት ቤታችን ስለወጣ የገባው ገብቶ ግን ቶሎ ቶሎ ነው የምትመልሽልኝ፣ እና በጣም ቀላል የሆነ ጥያቄዎች ናቸው። እናንተም አንድ ላይ ኮመንት ላይ መልሱልኝ። እሺ ሄሊኮፕተር ላይ መቶ ድንጋዮች ነበሩና፣ ከመቶ ድንጋዮች ውስጥ አንዱ ድንጋይ ከወደቀ ስንት ድንጋይ ይቀራል? ሄሊኮፕተር ዘጠና ዘጠኝ እንደዚህ ቀላል ጥያቄ ነው የምጠይቀሽ ዝሆንን ፍሪጅ ማስገባት ከፈለገ እንዴት ልናስገባት እንችላለን? ካትፈናት? አይ፣ ፍሪጁን ከፍተን ነው የምናስገባት። እሺ፣ ቀጭኔንስ ፍሪጅ ውስጥ ማስገባት ከፈለገ እንዴት ነው የምናስገባት? አይደለም፣ አይ፣ ሌላ አንበሳ ልደቱ ነው ዛሬ እና እዛ ልደት ላይ ሁሉም እንስሶች ይሄዳሉ። አንድ እንስሳ ግን ቀርቷል። የቀረው እንስሳ ማለት ነው ቀጭኔ ነቻ። ፍሪጅ ውስጥ አለ አይነት ሙድ በቃ እሺ። አንድ ሰው ዋና ለመዋኘት ባህር ውስጥ ይገባል እና ባህር ውስጥ በጣም የሚባሉ አሳ ነባሪዎች አሉ እና ያቺ ሴት ግን ገብታ ዋኝታ ምንም ሳትሆን ወጣች። እንዴት ምንም ሳትሆን ወጣች አለች። ምናልባት አላየኋትም። አይደለም፣ ያንበሳው ልደት አይደለም እሱ ጋር የሄደው። እሺ፣ ግን ያቺ ሴት ውሃ ውስጥ ምንም አልሆነችም፣ አልተበላችም። ግን ከውሃ ውስጥ ወጣ ሞተች። እንዴት ትሞች አለች። ሄሊኮፕተር ላይ የተወረወረው ድንጋይ ወድቆባት፣ እስ ሲመለሱ አይደለም መጀመሪያ ላይ መቶ ድንጋይ ያልነበረ ሄሊኮፕተር ላይ አንዱ ሲወድቅ መቷት ሞተች። ኧረ አዝግ። እዚህ በጓደኛችሁ ሼር አድርጉለት። መንገድ ላይ ግን ማለት ነው መንገድ ላይ ከራስ ፀጉሬ እስከ ታች እግር ጥፍሬ ድረስ ብላችሁ የምታኙት ሰዎች ግን ብሉኛ አንደኛችሁኝ አንደኛችሁኝ፣ ብሉኛ። አረ ምንሽ ይበላል? ምንሽ ይበላል? ቡዳ ራሱ ቢበላሽ ቡዳው በምግብ መመረዝ ሆስፒታል ለሆስፒታል ቀዝኖ ነው የሚሞተው። በእውነት ምንሽ ይበላል? እኔ ዊግ አርጌ በቀዩ ፊት ለሶሻል ሚዲያ ተጽዕኖ ፈጣሪዎች እጅግ አስደሳችና ቆንጆ የሚባል መረጃን ይዤላችሁ መጥቻለሁ። እንደምትመለከቱት እኔን ጨምሮ በሀገራችን እጅግ ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ የሚባሉ ግለሰቦች በተገኙበት የኢትዮጵያ ወጣቶች ማህበራዊ ሚዲያ ተጽዕኖ ፈጣሪ በስፊል ማህበራት ድርጅት ባለስልጣን እውቅና ተሰጥቶት መመስረቱንም እኔም በቦታው ተገኝቼም አረጋግጫለሁ። ማህበሩ ማህበራዊ ትስር ገጽ ላይ ለሚንቀሳቀሱ ተጽዕኖ ፈጣሪዎች ከለላ የሚሰጥ ሲሆን በአገሪቱ ህግና ደንብ መሰረት ይንቀሳቀሳልም ተብሏል። አባላቶቹ ከዓለም አቀፋዊ የሆነ አገራዊ የሶሻል ሚዲያ ህብረት ጋር በመገናኘት የልምድ ልውውጥ እንዲሁም ስልጠና ጉባኤዎችና ዝግጅቶች ላይ የመሳተፍ እንደሚችሉ የተገለጸ ሲሆን አባላቱ ለዘገባ በሚንቀሳቀሱበት ወቅት ክልከላና እገዳ እንዳይደረግባቸው መታወቂያ መስጠት፣ አባላቱ ገቢያቸውን ከፍ ለማድረግ ጥረትና፣ በተለይም ደግሞ የማርኬቲንግ ስልት በመንደር መንቀሳቀስ፣ አባላቶቹ ላይ ጉዳትና አላስፈላጊ ተጽዕኖ ሲፈጠር በጋራ የመቆምና የመከላከል ተግባራት የማህበሩ ዋና ዋና አላማዎች መሆናቸውን በቦታው ተገኝቼም ተገንዝብ ያለው አምስት ሺህ በላይ ተከታይ ያለው ማንኛውም የማህበራዊ ሚዲያ ተጠቃሚ የማህበሩ የሚባሉ አባል መሆን እንደሚችል። በዚህ መሰረት እናንተም እነዚህ የሚባሉ ጥቅሞችን ለማግኘት የዚህ ማህበር አባል መሆንም ትችላላቸው። ለእውነተኛና ለፈጣን መረጃ ፎሎ ማድረግም አይረሳ። ይሄ መረጃም ለበርካታ ሰዎች እንዲደርስ ሼር፣ ኮፒ ሊንክ፣ እንዲሁም ሪፖስት ማድረግም አይረሳ። መልካም ቀን፣ መልካም ሙሉ። እቺ ነገር እኮ ለመንግስት ምቹ ነች፣ በጣም ምቹ ነች። እና የሶሻል ሚዲያ ወይ ደግሞ ማህበራዊ ሚዲያ ተጠቃሚዎች ግብር እንድትከፍሉ ብሎ ነበረ መንግስት የሆነ ጊዜ በቃ። ይሄ አሁን ደግሞ ፍቃድ ካገኛችሁ እና ከተደራጃችሁ እናንተ ድርጅት ወይ ደግሞ በእናንተ ስም የተመዘገቡ ሰዎች ግብር ይክፈሉ ይላል መንግስት። እሺ ግብር መክፈል የአንድ ሀገር ግዴታ ነው፣ የአንድ ዜጋ ግዴታ ነው፣ ለሀገር እድገትም ተጽዕኖ ስላለው። ነገር ግን እኔ እዚህ ስር ዩቲዩብ ፓርትነር ፕሮግራም ለምን አትመዘገብም ሀገራችን? ብዙ መስታወቂያዎች፣ አሁን አፕሊኬሽን ዳውንሎድ ስናደረግ ይመጡብናል፣ ይገቡብናል፣ መሀል ላይ እና እነዛ ነገሮች እኮ ዩቲዩብ ላይ ይገባሉ፣ እና ዩቲዩብ ፓርትነር ብትሆን አብዛኛው ሰው መተዳደሪያው ሊያደርግ ይችላል። በዚያውም ግብር ቢከፍል ጥሩ ነው። እቺ ነገር ላይ ቢታሰብበት አሪፍ። ብዙዎቻችን ኢትዮጵያ ውስጥ ቁጭ ብለን ቪዲዮ የምንሰራው ለእናንተ ነው፣ ይታያል ኢትዮጵያ ውስጥ። ነገር ግን ምንም ክፍያ ከኢትዮጵያ አናገኝም። ከውጭ ሆኖ ለሚያዩ ወይ ደግሞ ለሚመለከቱ ሰዎች ነው እንግዲህ ገቢ እያገኘን ያለ ነው። እኔ እህታችሁ በዚህ ሳምንት እንግዲህ አላረገው አድሆን ምድር ላይ የምትኮርበት ካላችሁኝ፣ እንግዲህ አላረገው ነው። እሺ ኦርቶዶክስነት። በበጎ ፈቃዱ ሁሉም በእርሱ ሆነ። በበጎ ፈቃዱ ሁሉም በእርሱ ሆነ። ነገር ሁሉ በእርሱ ተከናወነ። ነገር ሁሉ በእርሱ ተከናወነ። በጣም ጳውሎስን መስማት ያለብን ወይስ ኢየሱስ ረኔ ከጳውሎስ ከኢየሱስ ምን ይሻላል? አሁን ለእግዚአብሔር እንዴ ምን ማለት ነው? አሁን ጠንከር ጠንከር ያለ ነገር መስማት አለበት ሰው። ከጳውሎስም ከኢየሱስም እኔ ነኝ የሚሻለው ለእግዚአብሔር። አሁን የእግዚአብሔር ዓይን፣ የእግዚአብሔር ጆሮ፣ የእግዚአብሔር አንደበት፣ የእግዚአብሔር አካል ነው። እዚህ እንግዲህ የመረራቸው ነው ያወጡ። ይሄ ባይገባቸው አይግባቸው፣ ባይገባቸው ደግሞ የግል አመለካከቱ ነው ብለው ማክበር አለባቸው። ከኢየሱስ እና ከማርያም ከጳውሎስ እኔ ነኝ ነው የምመጣው ለጊዜ እራሱ እግዚአብሔር። አሁን ጳውሎስ ይሄ ነው ማርያም ነው እኔ ነኝ ያለው፣ ታንቺ ነሽ አለ። አንቺ በአካል እዚህ ያጠገብ አንድ ውሻ እየተሰማች ከሆነ ምናልባት እየጫዎች ነው የሚሰማት ሰው የለም። እንደዛ ነው የድምፅ ማለት ነው። እንዴ ከገብርኤልም ከኢየሱስም እኔ ነኝ የምሻለው ለእግዚአብሔር። ምን ትርጉም ግራ ገባ ነው። ይሰ አይዲዮሎጂ የሚባለው የራሳችን ሀሳብ እኮ እንደፈለግን አርገን ማንጸባረቅ እንችላለን። ነገር ግን ይሄኛው ደግሞ የሆነ ዲክሽነሪ ላይ ራሱ ቢተረጉም የማይገኝ ትርጉም ልጅቷ ደግሞ መሳኳ። ይህ ነገር እኮ ፌመስ ለመሆንም ከሆነ ስለ ፌመስነት እንግዲህ ሚኪ ወንደረኛ ያወራው ነገር አለ። አምለሰት ሙጬ ጋ ፖድካስት ላይ ቀርበው ተራ ነገር ነው ፌመስ መሆን ምንም ትርጉም የለውም፣ እና ዋናው ቻሌንጅ አድርጎ ህይወትን ማሸነፍ መቻል ነው። ሌላ ዲፔንድ ማድረግ ዝና ማለት ነው። ኢትዮጵያ ውስጥ ማን እንደሚረዳ ማን እንደማይረዳ ማያውቅ ህዝብ ነው ያለው። ሁሉም ላይ ያለው ነው የሚያጨበጭበው። እኛ ሰው አይደለንም፣ እንደኛ ቤተሰብ የለንም። እኔ እኔኝ ቤተሰብ የለኝም፣ እንደ እናንተ ላይ ያለው ብቻ አታጨበጭቡ እንጂ አዶናይ ቲክቶክ አዋርድ ይበላል፣ ሙሴ ሶሎሞን ይበላል፣ ቡሩክ ይበላል። እኔ ምን አገባኝ? ለራሴ ልጨለቅ ወገን። እኔ አምረጥ ካለብኝ መርጣለሁ፣ እናንተም ትመርጣላችሁ። ግን ስትመርጡ ከስር ያሉትም እዩታ፣ ትላልቆቹም ብቻ አትምረጡት፣ አታሽቃብጡት።

ሚያስፈልገው ለመንኮት የተቸገረው ሰው እንደዚህ ነው። እኛም እኮ ይቸግረናል። ቸግር እንደዚህ አይደለም። ለማመን አላወቅም። ለማጭናህ መሰለኝ። ለወገን ደራሽ ወገን ነው። እርዱኝ፣ እርዱኝ። እኔ እኔ አባት አላህ ይስጥልኝ። ብሩ ለምድን ያወጡት ታዲያ ፍራሉ። በሰው ጊዜ ነው የማሰማ። ና፣ ና። አቤት፣ አላህ ይስጥልኝ። አላልኩህም? አዎ፣ ብለውኝ ነበር። ትቼዋለሁ። አላህ ለጥጋበኛውም ለእኔም ሰቶ ይችለዋል። የደረሱበት ደረጃ እኔም እደርሳለሁ። እሺ፣ እኔ ቆሜ አጠብቀሀለሁ። እሺ። ዱዶ እየለ ሲያስጨፍር እሷ መሆኗን ግን ምን ያህል እርግጠኛ? እህቷንም አዋርቻታለሁ ምናምን። ወንድሟ በእርግጥ አያውቅም እኔ እንደተወለድኩ፣ እህቷ ግን ታውቃለች። ያው እሷም አይዞች ለማለት ምናምን ሞክራለች ግን የእሷም ቤተሰቦች አንቺን ለመረዳት ሞክረዋል ማለት ነው? አዎ በጣም አሉ። ድሬዳዋም ያሉ አሉ። በጣም አልቅ ሰው ሲያገኙ በጣም አዝነው ማለት። እኔ ደግሞ ምንም ቢሆን እኮ እናት ናት። ምንም ቢሆን እናት ስለሆነች ነው የምትሉት ሰዎች አሁን እዚህ ጋር ሀሳባችሁን እፈልጋለሁ። ኮመንት ሀሳባችሁን አስቀምጡልኝ። መልስ ካላችሁ ሁሉም እናት እኩል አይደሉም። ማለት እንዴት ነው? በቃ ሰው ስለወለደ ብቻ እናት ስለተባለ ብቻ እናት ይሆናል ማለት እኔጃ። ታይትሉን ሬስፔክት የማያረግ ከሆነ ስሙ ብቻ ጥቅም አለው ብዬ አላስብም። ወይ ደግሞ ስሙን ሆኖ ካልተገኘ እናት ስለተባለ ብቻ እናት ነው ማለት ይከብደኛል። ለዚህ ደግሞ እቺን ልጅ ያደረገችውን ቃለ መጠይቅ መስማት ትችላላችሁ። አብዛኛው ሰዎች ህይወት ላይም ያለው ነገር ነው እና እስቲ ምንም ቢሆን እናት እናት ናት የምትሉት ሰዎች እዚህ ላይ ደግሞ ምን ትላላችሁ? ሀሳባችሁን አስቀምጦልኝ ሉት መካከል አንደኛው ኔ ነኝ። ምንም ቢሆን እናት እናት ነች። ነገር ግን አንዳንድ ጊዜ የሰውን ሀሳብ በጣም እንደዚህ አይነት ከባድ የሆነው የሰውን ህይወት ኮመንት ከማድረግ የእነሱን ላይፍ ኖሮ ማየት ይሻላል ይመስለኛል እና ያቺ እናት ምን አይነት ቁስል ውስጥ እንዳለፈች መረዳት የሚቻለው በግምት ወይ በገሲንግ ሳይሆን በመኖር ነው እና ምንም ቢሆን እናት እናት ናት። እኔም እንደዛ ባይነኝ እና እቺ ልጅ ቤት ላይ ምናምን የገጠማትን እስኪ ኮመንት ላይ ያለውን ሊንክ ከፍታችሁ። ዘንዶ የሆነ ልጅ ምንድነው የምትጋደመው? ተነስላከው አይፈራ አንተ ተነስ። እበት ምን አባትህን እንደ ዘንዶ አስሬ ትጋደማለህ? ተነስ! እዚህ ቤት እስካለህ ድረስ የመስራት ግዴታ አለብህ። እንደ አራት ሴት መተኛት ትወዳለህ። ቤት መተኛት አይቻልም እንዴ? ተነስ! እኔ ወገቤን እያመመኝ ስለሆነ ልተኛ ነው። ትንሽ እረፍት ላርግ። ቤት ውስጥ ያለውን ዕቃ እንዳለ ሰብስበህ ጠብ። ተሳስተህ እንዳትቀሰቅሰኝ። ተነስ! ጭባ ማነው

ከትዬ በቃሉ ጋኒ አሰለ ቤተሰቦች፣ የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘናፍታ እንዳላችሁ ቁም ነገሮች እንዳገኛችሁበት ተስፋ አድርጋለሁ። የውሻ ድምፅ ምናምን ረብሻችሁ ከሆነ በጣም ይቅርታ አድርጉልኝ። ቀጣይ በምርጥ ቪዲዮ አገኛችኋለሁ። ቪዲዮን ላይክ አድርጉ፣ ቻናሉንም ሰብስክራይብ አድርጉ። አዲሶች ይመሻችሁ።